በሕይወቴ ፌኮኛ አላቅም ዳሁኛ ቃለው ችግሮኛ ቃል ተርቢያ ቃለው ተከድቻ ቃለው ጨንቆኛ ቃል። ፌኮኛ ግን እኔ አላቅም፣ የማልኖረውን ነገር አላወራውም። ገብተዋል። ለምን ብቻዬን ሆናለሁ ካሜራ በሌለበት ሰዓት አንተ ማ ተማማ ሆኖ አይጠበቅም ሰው ለሌላው ሲሉ ሚታ ነው ጋብቻ ራሱ እኮ ሰላም አሌይኩም ወረህመቱላሂ ወበረካቱ ውድና የተወዳችሁ የተከበራችሁ ቤተሰቦቼ ሰላም እንደናችሁልኝ አላችሁልኝ ወይ እኔ ሰላም ነኝ እናንተም ሰላም ትሆኑ ዘንዳ የዘወትር ምኞቴ ነው። እንግዲህ የጾም ጉልበት ነው፣ ወደ መፍጠሪያውም እየደረስክ ስለነው መስለኝ ያው ትንሽ ደከምከም ብሎኛል። ዛሬ ቅዳሜ ምነው ስራ በጣም ይበዛል። እንዴት ናችሁ ቤተሰቦቼ? ደህና ናችሁ? ይ እኔ ያለሁኝ ሰላም ነኝ። ደጋግሜ ሰላም ተበዛባቸው፣ አይደለ? ወደ ገደለው ልግባ። እሺ ቤተሰብ፣ እንግዲህ ትናንትና ንግስቷና ንጉሱ ያው መጥተዋል። ንጉሱም ቁጭ ብድግ የሚያደርግ ስፖርት ሰርቶልናል። ብስጭት ብስጭት፣ እኔ እኮ በቃ ልን አበሳይተው ሊያጨልሉብን ነው። እን ተነሱት። ኧረ ተው ተው፣ እንተዛዘን። እኔ እንደማዝነት ለምን እንደማታዝን ሁለት ነው ማታጋቡኝ። እሺ ሌላው ጥያቄ ከቦከርና ከፉዬ ጋር ፍቅርዬ ከማን ጋር ታምራለች? ጥላቶች ካልሆናችሁ በስተቀር ከፉዬ ጋር እንደምታምርት ትነግሮኛላችሁ። ሁሉም ነገር የሚያምረው ከፉዬ ጋር ብቻ ነው። ሌላው ነገር ትርፍ ነው። እኔ ሌላ ሌላ ምናምን ነገር አልናገርም፣ እና ሁሉም ነገር የሚያምረው ከሱ ጋር ነው። እና አይ ጥላቶችማ እርግጠኛ እኔ ከቦከር ምናምን ትሉኛላችሁ ብዬ ተጠራጠርኩኝ። ተሳስታችሁ ካልሆነ ሰይጣን አሳስቷችሁ ካልሆነ አትሉኝም። እስኪ ራሴ እንደዛ ብዬ ላጽና ነው። እና ቤተሰቦቼ፣ ትናንትና ያው መታለች። ደስ ይላል። አልሐምድሌላ ያው እንደ ሰዎች ክፋት ሳይሆን እንደ ፈጣሪ እዝነት እንደ ፈጣሪ ቸርነት ነገሮች እየሄዱ ነው ያሉት። ደስ ይላል። ስሳ ሰባት ትገብታለች። ማሻላ ደስ ይላል። ቶሎ ቶሎ ብሎ ገፋ ገፋ ብሎ እንግዲህ ማቆሚያ ሆነ፣ ፓርት ሊኖረው ይችላል። እስከዛ ድረስ እንግዲህ ሰላሙን በመሀላቸው እንዲፈጥርላቸው በዶዋቸውን በጾላታቸው አትርሳቸው። ሌሎች ያው እንግዲህ አንዳንድ ሰዎች ያው አመላቸውን እያደረሳችሁ ነው። በቃ ከዚህ በኋላ እኔም ምንም ላለመናገር እሞክራለሁኝ፣ ኮሜንትንም ላለማንበብ እሞክራለሁኝ። እውነት ለመናገር ደስ አይላችሁም፣ ኮሜንት ለማንበብ በተለይ ኮሜንት ማንበብ የምትወዱ ሰዎች ደስ አይልም፣ እና አሳብ አስተያየቶቻቸው ምን እንዳለ። መልካም እህቶች፣ በዚያው አጋጣሚ ጥሩ ቤተሰብ ማን እንደሆነ፣ መጥፎ ቤተሰብ ማን እንደሆነ፣ ጥሩ አድናቂ ማን እንደሆነ፣ መጥፎ አድናቂ ማን እንደሆነ እነሱም ታዝበዋል፣ እኛም ታዝበናል ማለት ነው እና እንግዲህ ትናንትና ባያችሁት ነገር ላይ በስድስት ሰዓት ለስድስት ሰዓት በስድስት ሰዓት አካባቢ ላይ ወደ ቪው አሪፍ ላይ ነበረ። ከዛ ወዲህ አላየሁትም። ያው ይቀረዋል ግን ቢሆንም አልሐምዱሊላ አለኩል ያህል ትናንት ከትናንት ወዲያ ያለው ነገር ጭር ብሎ ነበረ እና ደስ አይልም ነበረ። ሁሉም ነገር ያው በመሳቅ ይዘነው ነው እንጂ ነገሮች ሳያስጨንቀን ሳያስጠበበን ቀርቶ አይደለም። በዚያው አጋጣሚ ላይ ደግሞ አንዳንድ ልጆች አንዳንድ ሰላም ማትፈልጉ ሰዎች አላቸው። አይነ ዋቅ አለውኝ። እናንተ ሰላም ባፈልጉም ብዙ ሀኑ እህቶች ሰላምን ይፈልጋሉ ማለት ነው። እናንተ ጥቅማችሁ ምን እንደሆነ አላቀመችም። የሴጣን ጎረቤት እንደሆነ ያላቸው አላችሁ። ፈጣሪ ማስተዋሉን ይስጣችሁ ብዬ ነው። እና ቤተሰቦቼ በዚሁ አጋጣሚ ፈጣሪ ማስተዋል ይስጣችሁ። እባካችሁ በመቻላችሁ ታቅ መልካም ተናገሩ፣ መልካም ተናገሩ። ምንም አትከስሩበትም፣ ታተርፉበት አላችሁ እንጂ ማለት ነው። ስለ መልካም እሰቡ፣ ስለ አንድነት እሰቡ፣ ስለ ሰው ልጆች ለውጦች እሰቡ፣ ስለ ሰው ልጆች እርገት እሰቡ። ምንም ይሁን ምንም ፈዋድም ላይ ይህን ያክል መውረድ አያስፈልጋችሁም፣ ፍቅርም ላይ ይህን ያክል መውረድ አያስፈልጋችሁም። ደግሞ ጀመራችሁ። ቡኬ መጣ ቡከርም ላስላስ አድርጋችሁታል። እኔ እውነት ለመናገር ከስንቱ ሰው ጋር እንደተባልታችሁ እኔ አይደክማችሁም፣ ህሌናችሁ እንዴት ረፍት ያገኛላችኋል? ሰዎችን ተሳርባችሁ፣ ሰዎችን አሳዝናችሁ፣ በጣም ነው የምትገርሚ። ለእናንተ ሰላም ራሱ ለእናንተ ሰላም ራሱ የሚሆነው ሰላም ውስጣችሁ፣ ሰላም የሚሆነው ሰዎችን ባትበድሉ፣ ሰዎችን ባታሳዝኑ ነው። የእውነት የምነግራችሁ ነገር ሌላው የተለያያችሁ ደግሞ ሰዎች የሆናችሁ ሰዎች ማለት ነው። ሰዋ ሰዎች፣ ፈጣሪ ሆይ በሮመዳኖ ክፋታ እናገረኝ አሁን ለእናንተም ተደርጊታችሁ ብትቆጠቡ የተሻለ ነው ማለት ነው። አይጠቅማችሁም። የሚጠቅማችሁ ነገር አይደለም። የሚጠቅማችሁ ነገር አይደለም። እያረጋችሁት ያላችሁት ነገር፣ እየሄዳችሁበት ያላችሁት ነገር በጣም ነው የሚያስጠላው። በጣም ነው የሚደብረው። በቃ አለቀ። ውስጣችሁ እኮ ያውቃል፣ ልባችሁ ያውቃል። ሊያፋመል ስላለባችሁ ብቻ ነው እንጂ ስራው ምን እየተካሄደ እንደሆነ ታውቃላችሁ። በደንብ ሆናችሁ ታውቃላችሁ። በቃ ደስ ይላል። እንግዲህ ዛሬ ደግሞ ምናልባት ሽፎ ዋዴ ከመጣ እንጠብቃለን ማለት ነው። ቤተሰብ ባካችሁ መልካም ተናገሩ፣ ከቻላችሁ መልካም ተናገሩ፣ ካልቻላችሁ ደግሞ ዝም ብላችሁ ለፉ እስኪ። እና በዚህ አጋጣሚ ያው ፍቅርዬ ና ፉፉዬን በኢዲት መልኩ እንደዛ አገናኝቻችኋለሁኝ። እንዴ ልቃጠል እንዴ? ምን በወጣኝ ተቃጥዬ ልሞት እንዴ? በዚህ እንኳን እንደዚህ ሁኜ ልጽናና እንጂ ያንን ፍቅር ያንን ጫጫታ ያንን ዋዋታ ያንን እሩጫ ያንን ቁንጥጫ ያንን ነከሳ እንዴ ረስንቱን እንዴ ስንቱን በዚሁ አጋጣሚ ቡካሪ ራሱ በጣም አናዶኛል። አለባበሱ በጣም የሽማግሌ የሽማግሌ አለባበስ፣ ባህሉን ወጉን የጠበቀ የሽማግሌ አቀማመጥ ተቀምጦ ዛሬ ሰላም ይወርዳል በቃ የአባቶችን ቦታ ይዟል ምናምን እያልኩኝ ሰፍ ብዬ ስመለከት ስመለከት ስመለከት፣ በስተ መጨረሻ ከዚህ በኋላ ብሎ ጀመረውና የጨርሰው አካባቢ ሲል በጣም ግራ ተጋባሁኝ። ለምን ግራ ተጋባሽ? ሩቅኛ ቦከር እንዴ ቦከር፣ ግን ምን አስበህ ነው አምቄው የኖርኩትን ያንተና የእሷ ሁኔታ እያየውኝ ስድስት በእናንተ ደስተኛ ነበርኩ ብለህ ባልክበት ደግሞ አምቄው የኖርኩት የተቀመጠ የተደበቀ ነገር አለኝ፣ እሱን ነገር ከዚህ በኋላ ብለህ ግራ አጋባሃል። አያቴ ሲተርት አቅፎ ከሚስ አቅፎ የሳማስ መስሎ ከሚነክሳችሁ ፈጣሪ ይሰውራችሁ ይላል። በዚያው አጋጣሚ ቡካሪ በጣም ነው ሽምግልናውን የተቀመክበትን ሽምግልናው አቀማመጥ ምናም በጣም አስደስቶ የነበረ፣ ነገር ግን ወደ በስተ መጨረሻ ላይ ያልካት ንግግር አሞኛል። ሌውስ እስካሁን አሞኛል። አናቴን አዙሮታል። እኔ እንደዚህ ሆንኩኝ ፉፉ። እንዴት እንደሆነ ተረዱት ማለት ነው። ተረዱት፣ ተያየሉ። በቃ እንደዛ ነገር ብላችሁ ሰቡት። እየመሸነው ነገሩ እስኪ ይሁን፣ ይሁን። ለበጎ ነው፣ ለበጎ ነው አይደል ቤተሰብ ለአንገት የሚከብደው ራስ የለም። ትክክለኛ የእናንተ ለሆኑ ሰዎች ምንም ብትሆኑ አትከብዷቸው። ብታጠፉ ታስተካከይ፣ ይሄ እንደዚህ አድርጊ ብሎ ይመልሷቸዋል እንጂ እናንተ ጅጅ ለማድረግ አይወጡም። ጓደኛ በሉት ፓርትነር በሉት ቤተሰብ፣ ወዳጅ ነው የምትሉት ሰው አትከብዱትም። ብታጠፉ ያስተካክላቸዋል። ነገር ግን የራሳችሁ ላልሆነ ሰው ሁሌም እንደከበዳችሁት ነው። ስለዚህ የራሳችሁንም ነገር ላይ ነው። ለአንገት የሚከብደው ራስ የለም ትክክለኛ የእናንተ ለሆኑ ሰዎች ምንም ብትሆኑ አትከብዳችሁም። ብታጠፉ ታስተካከይ ይሄ እንደዚህ አድርጊ ብሎ ይመልሷችኋል እንጂ እናንተን ጀጅ ለማድረግ አይወጡም። ጓደኛ በሉት ፓርትነር በሉት ቤተሰብ ወዳጅ ነው የምትሉት ሰው አትከብዱትም። ብታጠፉ ያስተካክላችኋል። ነገር ግን የራሳችሁ ላልሆነ ሰው ሁሌም እንደከበዳችሁት ነው። ስለዚህ የራሳችሁንም ነገር ላይ ለአንገት የሚከብደው ራስ የለም። ትክክለኛ የእናንተ ለሆኑ ሰዎች ምንም ብትሆኑ አትከብዳቸው ብታጠፉ ታስተካከይ፣ ይሄ እንደዚህ አድርጊ ብሎ ይመልሷል።